አምስት ዓመት ውስጥ አራት ሳይቶችን ማስረከባችን ያውቃሉ። ጃምቦሮ ሪል ስቴት ቡልቡላ 93 ማዞሪያ የሚገኘው ሳይታችን ላይ ለደንበኞቻችን ቃል በገባነው መሰረት ከታሰበው ጊዜ ቀደመ ብለን ማስረከባችን የሚታወስ ሲሆን አምስተኛ ሳይታችንም በማጠናቀቅ ላይ እንገኛለን። ምን ብቻ የዲፕሎማቶቹ መንደር በሆነችው ሳር ቤት 5200 ካሬ ላይ የተንጣለለውና ስድስተኛው ፕሮጀክታችን የሆነውን በሌክዥሪ ስታንዳርድ እየተገነባ ባለው ግዙፍ ግራንድ ሙ ውስጥ የንግድ ሱቁና የመኖሪያ ቤት ባለቤት ይሁኑ። አንድ መኝታ ጀምሮ እስከ ባለ ሶስት መኝታ የተለያዩ የካሬ አማራጮች ከምድሩ የአከፋፈል ዘዴ ጋር የንግድ ሱቆችን ከ17 ካሬ ጀምሮ በ10 በመቶ ቅድመ ክፍያ። ዶላር ጨመረ ቀነሰ ያሳስቦት፣ ሙሉ በሙሉ በኢትዮጵያ ብር ይዋዋሉ። ለበለጠ መረጃ በስልክ ቁጥር 0933343 ወይም 0901235915 ሲደውሉ በጊዜ ገቡ። ጀምቦሮ ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከብራችሁ የገበያ ሚዲያ ቤተሰቦች እንደምናላችሁ። የምዕራፍ አንድ የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርእስቶችን እናድርሳችሁ። የሩሲያ ባንኮች ለኢትዮጵያ ባንኮች ከ80 እስከ 90 በመቶ የሚሆን የብድር አገልግሎት ሊሰጡ ነው ተባለ። በተጨማሪም አምስት ሺህ ሩሲያ ሰራሽ ተሽከርካሪዎች ወደ ኢትዮጵያ ሊገቡ መሆኑ ተገልጿል። ወደ አገር ውስጥ ስለሚገቡ ተሽከርካሪዎችና የፌዴሬሽኑን ሙሉ መረጃ ይዘናል፣ የምናስቃኛችሁ ይሆናል። ክልሉ ከሚያስፈልገው እርዳታ 71 ቢሊዮን ብር ያህሉ ለምግብ አቅርቦት ነው ተብሏል። ከዚህ ጉዳይ ጋር ተያይዞ ከክልሉ የአደጋ ስጋት መከላከልና ምግብ ዋስትና ኮሚሽን የተላለፈ መረጃ አለ፣ የምትሰሙት ይሆናል። የኢትዮጵያ ብሔራዊ ባንክ ሰሞኑን ካወጣው የዶላር ጨረታ በኋላም ቢሆን የአብዛኞቹ ባንኮች የመሸጫ ዋጋ ልዩነት አላሳየም ተባለም 27 ባንኮች ባንኮች በብሔራዊ ባንክ ዶላር ጨረታ ተሳትፈዋል ቢባሉም የአብዛኞቹ ባንኮች ምንዛሬ ዋጋ እንዴት ባለበት ሊቀጥል ቻለ የሚል ጥያቄን እያስነሳ ይገኛል። ወደ በኋላ ላይ የምናደርሳችሁ መረጃ ነው። ወደ መጨረሻው አንኳር የቢዝነስ መረጃችን ስንሸጋገር አሳሳቢ ደረጃ ላይ የደረሰውን የደንበኞች ኤሌክትሪክ ኃይል አገልግሎት ውዝፍዳ ለመቀነስ በተደረገው የማጣራት ስራ እስከ ሶስት ሚሊዮን ብር የሚደርስ ውዝፍዳ ሳይከፍሉ አገልግሎት ሰራዊቱን የሚጠቀሙ ተቋማት መኖራቸው ተገለጸ። የሚሉት ከገበያ ሚዲያ የምታገኟቸው አንኳር የምዕራፍ አንድ ቢዝነስ መረጃዎቻችን ናቸው። እስከ መጨረሻው ትከታተሉን ዘንድ በአክብሮት እንጋብዛለን። አብራችሁን ስትቆዩ ታዲያ የገበያ ሚዲያን ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ላይ ደግሞ መልእክታችሁን እንድታደርሱን እየጠየቀን በዝርዝር ወደያዝንላችሁ መረጃዎች እናልፋለን። ኢትዮጵያዊው ቁጥር አንድ ባለሀብት ሼህ መሐመድ አላህሙዲን ሁለት ወራት ባልሞላ ጊዜ ከግማሽ ቢሊዮን ዶላር በላይ ያገኙ ተባለም። ባለሀብቱ ከሁለት ዓመት በፊት ያጋጠማቸውን ከፍተኛ ኪሳራ በማካካስ አሁን ወደ ቀደመው መስመራቸው መግባት መቻላቸውን ቢሊዮነርስ አፍሪካ ዘግቧል። እንደ ዘገባው ጃንዋሪ 1 ቀን 2025 የአላህሙዲ ሀብት መጠን 8 ነጥብ 73 ቢሊዮን ዶላር ነበር ብሏል። አሁን ግን የሀብታቸው መጠን ወደ 9 ነጥብ 4 ቢሊዮን ማደጉን የተናገረ ሲሆን ይህም ማለት ሁለት ወር ባልሞላ ጊዜ ውስጥ 552 ሚሊዮን ዶላር ማግኘት መቻላቸውን ያሳያል። ይህ የሀብታቸው መጠንም በዓለም ላይ 315ኛ ሀብታም በሚል እንዲቀመጡ ያደረጋቸው ሲሆን አላሙዲ እዚህ የሀብት መጠን ላይ ሲደርሱም ከብዙ ዓመታት በኋላ ይህ የመጀመሪያቸው እንደሆነ ዘገባው አስታውቋል። ለሀብታቸው መጨመር ትልቁን ሚና የተጫወተው በስዊድን የሚገኘው ትሪም የተሰኘው ያለው የነዳጅ ድርጅታቸው ላይ የአክሲዮን ድርሻቸውን ማሳደጋቸው ነው ተብሏል። በዚህም በስዊድን ትልቁ በሚባለው ነዳጅ ማጣሪያ የነበራቸው አክሲዮን 3.4 ቢሊዮን ዶላር የነበረ ሲሆን በያዝነው ዓመት ይህን የአክሲዮናቸውን ወደ 3.9 አድርሰውታል ተብሏል። የአላሙዲንን የሀብት መጠን በዝርዝር ስንመለከት ከዚህ ነዳጅ ማጣሪያ በተጨማሪ ስቬንካ ፔትሮሌም በተባለው ድርጅት ውስጥ 1.04 ቢሊዮን ዶላር የሚያወጣ ድርሻ ያላቸው ያላቸው ሲሆን የሚድሮክ ጎልድ ደግሞ 725 ሚሊዮን ዶላር እንደሚያወጣ ተገልጿል። እንዲሁም ኦኮቴ ጎልድ 1 ቢሊዮን ዶላር የሚያወጣ ሲሆን በሚድሮክ ኢንቨስትመንት ስር ደግሞ 185 ሚሊዮን ዶላር የሚያወጣ ሀብት አላቸው። እንዲሁም በሚድሮክ ስም የተመዘገቡ የሀብታቸው መጠን 237 ሚሊዮን ዶላር ሲሆን በኢትዮጵያ ውስጥ የሚገኘው የሚድሮክ ኢትዮጵያ ደግሞ 200 ሚሊዮን ዶላር የሚያወጣ ኢንቨስትመንት ነው ተብሏል። በተጨማሪም በ ሳውዲ አረቢያ የሚገኘው ናፍት የተሰኘ የነዳጅ ማደያቸው 741 ሚሊዮን ዶላር እንደሚያወጣ ቢሊነርስ አፍሪካ ዘርዝሯል። ክልሉ ከሚያስፈልገው እርዳታ 71 ቢሊዮን ብር ያህሉ ለምግብ አቀርቦት ነው ተባለም። በአማራ ክልል በተፈጥሮና ሰው ሰራሽ አደጋዎች ለደረሰው ጉዳት የሰብዓዊ ድጋፍ ለማድረግና ምላሽ ለመስጠት ክልሉ 102 ቢሊዮን ብር እንደሚያስፈልገው የክልሉ የአደጋ ስጋት መከላከልና ምግብ ዋስትና ኮሚሽን አስታውቋል። በአማራ ክልል ወደ ሁለት ዓመት እየተጠጋ ባለው ግጭት ሳቢያ ከ140 ሺህ በላይ ዜጎች ከቤት ንብረታቸው መፈ ከፈናቀላቸውንና ከ36 ሺህ በላይ መኖሪያ ቤቶች መውደማቸውን በኮሚሽኑ የቅድመ ማስጠንቀቂያና ምላሽ ዳይሬክተር የሆኑት አቶ ብርሃኑ ዘውዱ ተናግረዋል። ከተፈናቃዮቹ ውስጥ ቤትና ንብረታቸው የተቃጠለባቸው እንዳሉ የቅድመ ማስጠንቀቂያና ምላሽ ዳይሬክተሩ አስረድተዋል። እንደ ዳይሬክተሩ ገለጻ ከሆነ በክልሉ ባለው ግጭት ከ36 ሺህ በላይ መኖሪያ ቤቶች መውደማቸውን ተናግረዋል። በዚህ ውድመት ምክንያት ከ90,000 በላይ ሰዎች ከቤት ንብረታቸው የተፈናቀሉ ሲሆን ውድመቱ በተለይ በአዊ ዞን የተከሰተ መሆኑንም አብራርቷል ሲል ዋዜማ ዘግቧል። በዚህ ረገድ በአማራ ክልል በተፈጥሮና ሰው ሰራሽ አደጋዎች ለደረሰው ጉዳት የሰብአዊ ድጋፍ ለማድረግና ምላሽ ለመስጠት ክልሉ 102 ቢሊዮን ብር እንደሚያስፈልገው አቶ ብርሃኑ ገልጸዋል። ይህ የገንዘብ መጠን ከተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍና ከሌሎች ዓለም አቀፍ ድጋፍ ሰጪ ተቋማት ጋር በጋ ጋራ እየተጠና መሆኑንም አክለዋል። ክልሉ ያስፈልገዋል ከተባለው ገንዘብ ውስጥ ከ71 ቢሊዮን ብር በላይ የሚሆነው ለምግብ ድጋፍ የሚውል ሲሆን በግጭቱ ጉዳት የደረሰባቸውን የጤናና የትምህርት ተቋማት ለመገንባት ደግሞ ከ20 ቢሊዮን ብር በላይ እንደሚጠይቅ ዘገባው ከኮሚሽኑ ያገኘውን መረጃ አመላክቷል ብሏል። ከግጭቱ በተጨማሪ እንደ ድርቅ ወረርሽኝና የመሬት መንሸራተት ያሉ የተፈጥሮ አደጋዎች ዜጎችን ከቤት ንብረታቸው ያፈናቀሉ ምክንያት መሆናቸውም ተገልጿል። ባለፉት የክረምት ወር በክልሉ ስድስት ዞኖች ባጋጠመ የመሬት መንሸራተትና የጎርፍ አደጋ የተፈናቀሉ 3445 ሰዎች መኖራቸውን የክልሉ የአደጋ ስጋት መከላከልና ምግብ ዋስትና ኮሚሽን ጠቅሷል ሲል ዘገባው አክሏል። ውድ ተከታታዮቻችን የአማራ ክልል መንግሥት የክልሉ ከፍተኛ የሥራ ኃላፊዎች፣ የዓለም አቀፍ ድርጅቶችና አጋር አካላት ተወካዮች እንዲሁም አምባሳደሮች በተገኙበት በአዲስ አበባ ባካሄደው የክልሉ የሰብአዊ ድጋፍና የመልሶ ማልማት ስራዎች የግምገማና የምክክር መድረክ ላይ በክልሉ ጉዳት የደረሰባቸውን መሠረተ ልማቶች መልሶ ለመገንባት አስር ቢሊዮን ዶላር ያስፈልጋል ማለቱንና እኛም በዜና እወጃችን ወደ እናንተ ማድረሳችን አይዘነጋም። አሳሳቢ ደረጃ ላይ የደረሰውን የደንበኞችን የኤሌክትሪክ ኃይል አገልግሎት ውዝፍ ዕዳ ለመቀነስ በተደረገው የማጣራት ሥራ እስከ ሦስት ሚሊዮን ብር የሚደርስ ውዝፍ ዕዳ ሳይከፍሉ አገልግሎቱን የሚጠቀሙ ተቋማት መኖራቸው ተገልጿል። ይህ የተነገረው የኢትዮጵያ ኤሌክትሪክ አገልግሎት የ2017 በጀት ዓመት የመጀመሪያ ሰባት ወራት የዕቅድ አፈጻጸምና ቀጣይ የትኩረት አቅጣጫ ዙሪያ አዲስ የተመደቡት የተቋሙ የበላይ ኃላፊ ሊያሳኳቸው ባቀዷቸው ስትራቴጂካዊ ሥራዎችን በሚመለከት ለጋዜጠኞች በሰጡት ጋዜጣዊ መግለጫ ነው። ከአንድ ሳምንት በፊት የተቋሙ ዋና ሥራ አስፈጻሚ ሆነው የተሾሙት ኢንጂነር ጌቱ ገረሞ ተቋሙ ከዚህ ቀደም ለኃይል ግዢ ከዓመታዊ ገቢው 60 በመቶ ያህሉን ለኢትዮጵያ ኤሌክትሪክ ኃይል ሲከፈል መቆየቱን አስታውሰዋል። ተቋሙ ወጪውን ለመቀነስና ሀብት ለማሰባሰብ በእያንዳንዱ ንዑስ ማከፋፈል ጣቢያ ባስገጠመው በሰዓት የሚሰጥ የኃይል መጠን መለኪያ ዘመናዊ ቆጣሪ አማካኝነት ለኢትዮጵያ ኤሌክትሪክ ኃይል ሲከፍል የነበረውን የጅምላ ክፍያ በአዲስ የክፍያ አሰራር በመቀየር አበረታች ለውጦች መመዝገባቸውን አስታውቀዋል። በተያዘው የካቲት ወር ይፋ የተደረገው የኢትዮጵያ ኤሌክትሪክ አገልግሎት ያለፈው በጀት ዓመት የሥራ አፈጻጸም ሪፖርት እንደሚጠቁመው አገልግሎቱ ከኢትዮጵያ ኤሌክትሪክ ኃይል ገዝቶ የሚያሰራጨውን ኃይል በሰዓት የሚለካ ቆጣሪ ሊኖር የሚገባ ቢሆንም ይህ ግን ሙሉ ለሙሉ ተግባራዊ እስኪሆን ድረስ በሚል በተዘረጋው አሰራር መሰረት የአመታዊ ገቢውን 60 በመቶ ለክፍያ ያውሏል ቆይቷል የአመታዊ ገቢውን 60 በመቶ ለክፍያ ሲያውል ቆይቷል። ባለፈው በጀት ዓመት 34 ቢሊዮን ብር የሚጠጋ ገቢ ያስመዘገበው የኢትዮጵያ ኤሌክትሪክ አገልግሎት ከዚህ መጠን 17 ቢሊዮን ብር ለኃይል ግዢ መዋሉም ተመላክቷል። የኃይል መቆጣጠርን በተመለከተ ማብራሪያ የሰጡት የአገልግሎቱ ዋና ሥራ አስፈጻሚ ኢንጂነር ጌቱ በኤሌክትሪክ መሠረተ ልማት ውስጥ የገቡ ዛፎችና ቅርንጫፎች ተቋሙ ከመዘገባቸው የኃይል መቆራረጦች ውስጥ 47 በመቶ ለሚሆነው ምክንያት ሆነው መገኘታቸውንም ገልጸዋል። ከተቋሙ የአጭር ጊዜ እቅዶች መካከል ተቀዳሚውን እነዚህን ዛፎችና ቅርንጫፎችን መቁረጥ እንደሆነም አንስተዋል። እንደ ዋና ስራ አስፈጻሚው ገለጻ ዛፎችና ቅርንጫፎችን የማስወገድ ስራ ከሁለት ወራት በፊት መጀመሩንና የሥራው አፈጻጸም በአዲስ አበባ 50 በመቶ እንዲሁም በሀገር አቀፍ ደረጃ ደግሞ 30 በመቶ እንደደረሰም አክለዋል። ኢንጂነር ጌጡ በተጨማሪም የኤሌክትሪክ አገልግሎት በቅድመ ክፍያ ወይም ካርድ የሚሞሉ ደንበኞችን በአዋጅ ቁጥር 1341 ህዝባር 2016 መሰረት ከመስከረም ጀምሮ መከፈል የነበረበት የተጨማሪ እሴት ታክስ ተቀናሽ ሳይደረግ የቆየ የደንበኞች ውዝፍ እዳን በተመለከተም ማብራሪያ ሰጥተዋል። በዚህም የደንበኞች የቅድመ ክፍያ ሲስተም ሲስተካከል በመቆየቱ ያለተጨማሪ እሴት ታክስ ኃይል ሲያገኙ መቆየታቸውንና ከመስከረም እስከ ህዳር ያልተከፈሉት ውዝፍ ዕዳ በቆጣሪያቸው ላይ ከሚሞሉት ውዝፍ ዕዳ ተቀናሽ መደረጉንም አክለዋል። ከዚህ ጋር በተያያዘም ደንበኞች የሚከፍሉት የታሪፍ ክፍያ ሀገሪቱ ኃይልን ለማሰራጨት ከምታወጣው ወጪ አንጻር ሲታይ ዝቅተኛ ነው ብለዋል። የኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ በበኩላቸው በተቋሙ አሳሳቢ ደረጃ ላይ የደረሰውን ውዝፍ ዕዳ ለመቀነስ ባለፉት ስድስት ወራት በተሰራው የማጣራት ስራ እስከ 3 ሚሊዮን ብር የሚደርስ ውዝፊ አገልግሎት ዕዳ ሳይከፍል አገልግሎቱን በነፃ እየተጠቀመ ያለ ተቋም መገኘቱን በምሳሌነት አንስተዋል። አሁን ላይ የአገልግሎቱ ደንበኞች አምስት ሚሊዮን መድረሳቸውን የገለጹት ኢንጂነር ጌቱ ተቋሙ ፈተና የሆነበትን የትራንስፎርመርና ሌሎች ንብረቶች ስርቆትን ለማስቀረት ወሳኝ ነው የተባለለትን የስማርት ኤሌክትሪክ ኃይል ቆጣሪን በ50 ሺህ ቤቶች ላይ ለመግጠም አቅዶ በ ሰላሳ ሺህ ቤቶች ላይ ማሳካት መቻሉንም ጠቅሰዋል። ለኃይል አቅርቦት የሚቆራረጥ በመሠረተ ልማቶች ላይ የሚፈጸሙ ስርቆቶችና ውድመቶች ዋነኛ ምክንያቶች ናቸው ያሉት ኃላፊው፣ ባለፉት ጥቂት ሳምንታት ብቻ በአምቦ በጎንደር በወልዲያና በኮምቦልቻ አካባቢዎች በሚሊዮኖች የሚቆጠሩ ንብረቶች መውደማቸውን አመላክተዋል። ይህን አይነቱን ሕገ ወጥ ተግባር በዘላቂነት ለመፍታት ባለፉት ሦስት ወራት ውስጥ ብቻ ከአምስት የክልል መንግስታት ርዕሳነ መስተዳድሮች ጋር መወያየታቸውንና በቀጣይ ጉዳዩ ከሚመለከታቸው ባለድርሻ አካላት እንዲሁም ከፌዴራል ፖሊስ ጋር ለመነጋገር ተቋማቸው ቀጠሮ መያዙን ኢንጂነር ጌቱ አብራርተዋል ሲል የዘገበው ሪፖርተር ነው። ይቀጥልናል። ውድ ተከታታዮቻችን፣ የብሔራዊ ባንክ ሰሞኑን ካወጣው የዶላር ጨረታ በኋላም ቢሆን የአብዛኞቹ ባንኮች የመሸጫ ዋጋ ልዩነት አላሳየም ተብሏል። የብሔራዊ ባንክ ከሰሞኑ ያወጣው የዶላር ጨረታን ተከትሎ በሀገሪቱ የሚገኙ የንግድ ባንኮች የዶላር መሸጫ ዋጋ በአብዛኛው ከገዙት በአብዛኛው ከገዙበት ዋጋ በታች ሆኖ እየተሸጠ መሆኑ በዶላር ምንዛሬ ገበያ ውስጥ ያለውን የንግድ አሻጠር የሚያሳይ ነው ሲሉ የምጣኔ ሀብት ባለሙያዎች ገልጸዋል። በተለይ አብዛኞቹ የንግድ ባንኮች ብሔራዊ ባንክ ከሚሸጥበት የዶላር ዋጋ በእጅጉ ያነሰ በመሆኑ የመሸጫ ዋጋ ተመን እየሸጡ መሆናቸውን ጥርጣሬን የፈጠረና የዶላር ግብይት ሥርዓቱን ጥያቄ ውስጥ ያስገባ ነውም ተብሏል። የኢትዮጵያ ብሔራዊ ባንክ ባካሄደው የ60 ሚሊዮን የአሜሪካ ዶላር ልዩ የውጭ ምንዛሬ ሽያጭ ጨረታ ውጤት መሠረትም አንድ የአሜሪካ ዶላር በአማካኝ ምንዛሬ ዋጋው 135.61 ብር መሆኑን ይፋ ማድረጉ ይታወሳል። የኢትዮጵያ ብሔራዊ ባንክ 27 ባንኮች በተሳተፉበት ጨረታ አንድ የአሜሪካ ዶላር 136 ብር ቢሸጥላቸው ንግድ ባንኮቹ ግን ከጨረታው በኋላ አብዛኞቹ የመሸጫ ዋጋ ለውጥ አላደረጉም ተብሏል። እንዲሁም በጨረታው ላይ 27 ባንኮች ተሳትፈው የነበረ ቢሆንም እንዴት ከጨረታው በኋላም ሆነ ከበፊት ከሚሸጡበት ዋጋ ከፍ ያደርጉት አልቻሉም የሚል ጥያቄንም እያስከተለ ይገኛል። ይህ ማለትም ከብሔራዊ ባንክ ጨረታ በኋላ ያለው የደንበኞች ባንኮች የብዙዎቹ ባንኮች የውጭ ምንዛሬ ዋጋ ሲነጻጸር እዚህ ግባ የማይባል ጭማሪ እና የአብዛኞቹ ባንኮች ደግሞ ባሉበት ተመሳሳይ ዋጋ መቀጠሉን ያሳያል። ይህ ታዲያ 27 ባንኮች በብሔራዊ ባንክ ጨረታ ላይ ከነበሩ የአብዛኞቹ ባንኮች ምንዛሬ ዋጋ ለምን ተመሳሳይ ሆነ? ለምንስ ባሉበት ሊቀጥል ቻለ የሚል ጥያቄን እያስከተለ ነው። የኢትዮጵያ ብሔራዊ ባንክ 136 ብር ባንኮች እንደገዙት ቢያስተላልፍም በተቃራኒው እንዴት ከ128 ብር እስከ 130 ብር በምን ስሌት እንዴት ሊሸጥ ይችላል? 6 ብር እየከሰሩ ነው ወይ የሚሸጡት የሚል ሌላ ጥያቄ ማስነስቷል። የሩሲያ ባንኮች ለኢትዮጵያ ባንኮች ከ80 እስከ 60 በመቶ የሚሆን የብድር አገልግሎት ሊሰጡ ነው ተባለ። አምስተኛ ትውልድ ምርቶች የተባሉ 5000 ሩሲያ ሰራሽ የደረቅና የፈሳሽ ጭነት ተሽከርካሪዎች ወደ ኢትዮጵያ ለማስገባት መዘጋጀቱን የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን አስታውቋል። ፌዴሬሽኑ ይህንን ያስታወቀው የካቲት ሀያ ቀን 2017 ዓ.ም ወደ ሀገር ይገባሉ ስላላቸው ተሽከርካሪዎች አባላትና ወኪሎቹ ማብራሪያ በሰጠ በት ወቅት ነው። በሩሲያ የሚገኙ ባንኮች ከኢትዮጵያ ባንኮች ጋር በመነጋገር ከ80 እስከ 90 በመቶ የሚሆን የብድር አገልግሎት እንዲመቻች መደረጉንም የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት አቶ ብርሃኑ ዘሩ ገልጸዋል። ኢትዮጵያ የብሬክስ አጋሮች አባል መሆኗን መልካም አጋጣሚ እንደፈጠረላቸው የተናገሩት ፕሬዚዳንቱ ለሀገር ልማት ከፍተኛ አስተዋጽኦ ሊያበረክቱ የሚችሉ አዲስ ተሽከርካሪዎችን ለመገንባትም እንደሚያግዝ ተናግረዋል። በቀጣይ ሀገር አቋራጭ የህዝብ ትራንስፖርት ማመላለሻዎችንና ላዳ ታክሲዎችን ለማስገባት መታሰቡንም የተናገሩት ፕሬዝዳንቱ፣ በመጀመሪያ ዙር ላይ ሀገሪቱ ያወጣችውን ህጎች ታሳቢ ያደረጉና ከመንግስት ጋር ጭቅጭቅ የሚያስነሱ ተሽከርካሪዎች እንደማይሆኑ እንጠብቃለንም ብለዋል። በሌላ በኩል ደግሞ ተሽከርካሪዎቹ ሀገር ውስጥ ሲገቡ የማህበረሰቡን አቅም ያማከለ ዋጋ ሊኖራቸው እንደሚገባ የተጠቀሰ ሲሆን ዋጋቸውም በጣም ውድ እንዳይሆን ስጋትን ፈጥሯል ተብሏል። በመድረኩም ተሳታፊዎቹ የመገጣጠሚያ አቅርቦት መሟላታቸውንና ተሽከርካሪዎቹ ያላቸውን ጥርካሬ በዝርዝር እንዲነገራቸውም ጥያቄ አቅርበዋል። ተሽከርካሪዎቹ በቀላሉ ብልሽት የሚያጋጥማቸው እንዳልሆኑ ሲበላሹም እንደ ማንኛውም ተሽከርካሪ በቀላሉ ሊገጠሙ እንደሚችሉ ምላሽ የተሰጠ ሲሆን ከዚህ ቀደም ከሩሲያ ሲገቡ የነበሩት ተሽከርካሪዎች ብዙ ጥናት ሳይደረግባቸው ይገቡ እንደነበር ያስታወሱ ፕሬዚዳንቱ ነገር ግን ይገባሉ ተብለው የሚጠበቁት ለረጅም ጊዜ ብዙ ጥናት ተደርጎባቸዋል ብለዋል። ጥራታቸውንም በተመለከተ ዘመናዊና በአዳዲስ ቴክኖሎጂዎች የበለጸጉ መሆናቸውን ተናግረዋል። አክለውም ዋጋቸውም ቢሆን ከሚሰጡት አገልግሎት አኳያ ተመጣጣኝ የሚባል መሆኑንም አስረድቷል ሲል ሪፖርተር አስነብቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻ የአብሲኒያ ባንክን የዕለቱን የውጭ ምንዛሬ ዋጋ ወደ እናንተና ድረስ። አንድ የአሜሪካ ዶላር 128 ብር እየተገዛ 130 ብር ከ56 ሳንቲም እየተሸጠ ነው። እንዲሁም ፓውንድ ደግሞ 156 ብር ከ36 እየተገዛ መሸጫው ደግሞ 159 ብር ከ48 ሳንቲም ሆኗል። ዩሮ 136 ብር ከ18 ሳንቲም እየተገዛ መሸጫው ደግሞ 138 ብር ከ91 ሳንቲም ሆኗል። እንዲሁም የተባበሩት አረብ ምሬት ድራም ደግሞ 34 ብር ከ63 ሳንቲም እየተገዛ 35 ብር ከ33 ሳንቲም እየተሸጠ ነው። ሳውስ ፍራንክ ደግሞ 141 ብር ከ16 ሳንቲም መግዣው ሲሆን 143 ብር ከ98 ሳንቲም ደግሞ መሸጫው ነው። የካናዳ ዶላር እንዲሁ 88 ብር እየተገዛ 89 ብር ከ85 ብር እየተሸጠ መሆኑን የአብሲኒያ ባንክ የውጭ ምንዛሬ ዋጋ መረጃ አመላክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ እንዲያዝንላችሁ የቢዝነስ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። መልካም ጊዜም አምስት ዓመት ውስጥ አራት ሳይቶችን ማስረክባችን ያውቃሉ። ጃምቦሮ ሪል ስቴት ቡልቡላ 93 ማዙሪያ የሚገኘው ሳይታችን ላይ ለደንበኞቻችን ቃል በገባነው መሰረት ከታሰበው ጊዜ ቀድመ ብለን ማስረክባችን የሚታወስ ሲሆን አምስተኛ ሳይታችንም በማጠናቀቅ ላይ እንገኛለን። ምንሄ ብቻ የዲፕሎማቶቹ መንደር በሆነችው ሳር ቤት 5200 ካሬ ላይ የተንጣለለውና ስድስተኛው ፕሮጀክታችን የሆነውን በሌክዥሪ ስታንዳርድ እየተገነባ ባለው ግዙፍ ግራንድ ሙሉ ውስጥ የንግድ ሱቁና የመኖሪያ ቤት ባለቤት ይሁኑ። ከባለ አንድ መኝታ ጀምሮ የባህር ሶስት መኝታ የተለያዩ የካሪ አማራጮች ከምድሩ የአከፋፈል ዘዴ ጋር የንግድ ስቆችን ከ17 ት ካሪ ጀምሮ በ10 በመቶ ቅድመ ክፍያ። ዶላር ጨመረ ቀነሳ ያሳስቦት፣ ሙሉ በሙሉ በኢትዮጵያ ብር ይዋዋሉ። ለበለጠ መረጃ በስልክ ቁጥር 09333343 ወይም 09012359 ሲደውሉ በጊዜ ገቡ። ጀምቦሮ ሪል ስቴት